ሶስት ቀናት ብቻ ቀረው። ሁለተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ሰምተዋል። በሁለት በመቶ ቅድመ ክፍያ ብቻ የቤት ባለቤት የመሆን እድል። ጊፍት ሪልስቴት ከደንበኞች በቀረበልን ጥያቄ መሠረት ከሚያዚያ 23 እስከ ሚያዚያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርስዎ በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት መንደር። ለበለጠ መረጃ www ጊፍት ሪል እስቴት ዶት cም ኢቲ ድረገጻችን ላይ በመግባት መመልከት ትችላሉ፣ ወይም በስልክ ቁጥሮች 0984 65 65 65

ይህ አዋዜ ሰበር ነው። እስራኤል ሰራሽ አሮ የረጅም ርቀት ሚሳኤል እና አሜሪካ ሰራሽ ታድ ሚሳኤል የአማጺያኑን የሐውቲዎችን ቦሊስቲክ ሚሳኤል መቶ መጣል እንዳቃተው ተሰማ። በዚህም የተነሳ ቦሊስቲክ ሚሳኤላቸው የእስራኤል ዓለም አቀፍ አየር ማረፊያ ቤንጉሪዮን ቅጥር ውስጥ ወደቀ። የእስራኤል አየር ኃይል የአየር መከላከያ ክፍል ይህ ለምን ሊሆን እንደቻለ የመረመረ መሆኑ ተዘግቧል። ጥቃቱ ቢያንስ ለአንድ ሰዓት ያህል አየር ማረፊያውን ያዘጋ ሲሆን አብዛኞቹ የውጭ አገር አየር መንገዶች በረራቸውን አቁመዋል። በፍንዳታው ስድስት ሰዎች የቆሰሉ ሲሆን ሁኔታቸው ለክፋ አይሰጥም ተብለዋል። ፍንዳታው የደረሰበት ቦታ የአየር መንገዱ ማስተናገጃ ሶስት ተርሚናል ስሪ አጠገብ የሚገኘው መንገድን ተከትሎ በበቀሉ ዛፎች መካከል መሆኑ ታውቋል። የአየር መንገዱ መቆጣጠሪያ ማማ ኮንትሮል ታውር ሚሳይሉ ከወደቀበት ቦታ ጥቂት መቶ ሜትሮች ራቅ ብሎ ይገኝ ነበረ። የእስራኤል ጦር እንዳለው የሐውቲዎችን ቦሊስቲክ ሚሳይል ለመምታት ከአንድ ጊዜ በላይ ያደረጋቸው አያሌ ሙከራዎች ሁሉ ናቸው ሊያቆሙት ያልቻሉት። ሐውቲዎች ከጋዛው ጦርነት መጀመር አንስቶ ባላቋረጠ የርቀት ቁዝምዝማቸው ተሳክቶላቸው አየር ማረፊያው ቅጥር ውስጥ ሲጥሉ ይህ የመጀመሪያቸው ነው። ከዚህ ቀደም በህዳሮን የሊባኖሱ ሄዝቦላ በአየር ማረፊያው ቅጥር የመናፈሻ ቦታ ላይ ማሳረፍ ችሎ ነበረ። የእምቢተኞቹ ሐውቲዎች ወደ ኢላማው የተጠጋ የዛሬ ስንዘራቸው ከሀያ በላይ በረራዎች እንዲሰረዙ አድርጓል። የጀርመን ሉፍታንዛ ካሪየር ግሩፕ ማለትም ራሱ ሉፍታንዛ፣ ስዊስ፣ ኦስትሪያን አየር መንገድና የብራስልስ አየር መንገዶች በረራቸውን ወይም ወደ ቤንጉሪዮን የሚያደርጉትን በረራ ለዛሬው ሰርዘዋል። የስፓኒሽ አየር መንገድ ዩሮፓም እንደዚሁ በቴል አቪቭና በማድሪድ መካከል የሚያደርገውን በረራ ለዛሬ ሰርዘዋል። ከሰዓቱን አብዛኞቹ የውጭ አገር አየር መንገዶች አገልግሎታቸውን አቋርጠዋል። የየመን ሐውቲዎች እኛንን ያደረግነው ነው ሲሉ ኃላፊነት የወሰዱ ሲሆን ወታደራዊ ቃላቀባቸው የሐያ ሳሪ በቴሌቪዥን በሰጠው መግለጫ ወደ እስራኤል መጓዝ ከእንግዲህ ሴፍ አይደለም፣ ደህንነቱ የተጠበቀ አይደለም ብለዋል። መሐመድ አልቡኻቲ የተባለው ከፍተኛ የሐውቲ ባለሥልጣን ደግሞ አልአረቢ ቲቪ ለሚባለው የኳታር ቴሌቪዥን ጣቢያ ሲናገር ብቃታችንን አሳይተናል፣ ዛሬ እሁድ ጠዋት ምክንያቱም ሴንሲቲቭ ታርጌትስ የእስራኤልን በጣም ቁልፍ ኢላማዎችን ማጥቃት እንደምንችል አሳይተናል ብለዋል። ይህ በኢራን የሚደገፍ ቡድን እንዳስገነዘበው ከሆነ እስራኤል ላይ በሚያደርገው ጥቃት አልነካውም የሚለው ምንም ቦታ እንደሌለ ገልጿል። ከዚህ ጥቃት በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናዩ ከመከላከያ ሚኒስትራቸው እስራኤል ቃጽ ጋር የተወያዩ ሲሆን እሳቸውን ብቻ ሳይሆን ሌሎች ከፍተኛ ወታደራዊ መኮንኖቻቸውን ዛሬ ዘጠኝ ሰዓት ላይ እያካሄዱት ነው ሁኔታውን ለመመርመር ይህም እንግዲህ ወዲያውኑ እስራኤል በቀጥታ አማጽያኑ ላይ የራሷን የአየር ድብደባ ለማድረግ እንደምታቅር ተሰምቷል። እንደምታውቁት አድማጮቻችን የዩናይትድ ስቴትስ አሜሪካ 47ኛዋ ፕሬዚዳንት ዶናልድ ትራምፕ የሐውቴ አማጽያንን መተኮሳቸውን እስኪያቆሙ ድረስ ባለ በሌለ ኃይሌ እመታለው በማለት የጀመሩት ዘመቻ ያልተቋረጠ ቢሆንምና የድብደባው ኢላማዎች ወደ አንድ ሺህ እየተጠጉ ቢሆንም ሐውቲዎች አሁንም ይተኩሳሉ። ኢሳይያስ እንደሰማኸው ነው እንግዲህ አለም፣ የሐውቲዎች ጉዳይ ከጊዜ ወደ ጊዜ በጣም እየተወሳሰበን የመጣው ምክንያቱም ዶናልድ ትራምፕ እንኳን ከመጡ በኋላ አሜሪካ የሐውቲዎችን መታለች። አሁን ደግሞ እንግዲህ በቅርቡ እንኳን እንግሊዝ ደግሞ ጣልቃ በመግባት እንግሊዝን መታለች። እስራኤል በተደጋጋሚ እየመታች ነው ያለችው እንዴት ነው የሐውቲ ተዋጊዎች ማቆም ያልተቻለበት ምክንያት? እንደገና ደግሞ አሁን እያለፈ አልፈው ከተማ መምታት መቻላቸው ደግሞ እጅግ በጣም የሚገርም ነው። ይሄ እንዴት ሊሆን ይችላል? አለም አንደኛው አሁን ለዶናልድ ትራምፕ ሆነ በአጠቃላይ ለአሜሪካ እና ለእንግሊዝ ይህን ድብደባ ሲያደርጉ ረጅም ጊዜያቸው ነው። እስራኤልም ቢያንስ ሶስት ጊዜ ደብድባለች። ለሁሉም አስቸጋሪ የሆነው የዚህን የሐውቲዎች ንቅናቄን መሪዎች አግኝቶ መምታት አለመቻል ነው። አሁን በሐውቲዎች በኩል ማድረግ የተቻለው ነገር ሁለት ነው። አንደኛ፣ መጀመሪያ እንግዲህ አሁን ዲካፒቴሽን ይሉታል እንዲህ አይነቱን እርምጃ፣ እንዲህ አይነት ብዙ አንደኛ መስዋዕትነት የመቀበል አቅም አላቸው መሥዋዕትነት የመቀበል አቅም አላቸው። ብዙ መሠረተ ልማቶቻቸው ተመትተዋል። ስምንት መቶ ኢላማ ማለት መገመት ትችላለን። ቦምብ ነው የሚወርድበት። ወደቦች፣ ኤሌክትሪክ ማመንጫዎች፣ መጫኛ ማውረጃ የምትለው ነገር በተደጋጋሚ ይመታል። ትልቁ ነገር ግን የሐውቲዎችን ራስ ወይም ምዕራባውያኑን እንደሚሉት የእባቡን ራስ ካላገኘው እባቡን ልትገሉ አሁን ትልቅ የሐውቲዎች ችሎታ ሆኖ የተገኘው ራሱን ሊያገኙት አልቻሉም። አንድ ራሱ ራሱን ለመጠበቅ መቻሉ ማለት ነው። መሰለል መቻል አለብህ፣ እዛ ሰርክል ሰብረ መግባት አለብህ፣ ኢንፎርሜሽን ማግኘት አለብህ። ስለ እንቅስቃሴያቸው የት ነው ያለው ሰውየው? የሐውቲዎች ሰውዬ ማን ነው? የት ነው ያለው? አንድ ድርጅት መሪውን ይመስላል የመሪው ልቦና የመሪው ጽናት የመሪው ተምኔት ታች ያለውን ወታደር ሞራል ይወስናል። ስለዚህ አሁን እንዲህ አይነት ንቅናቄ ሲኖር አካሉ ላይ የምታደርገው ድብደባ እንዳለ ሆኖ ራሱን ካላገኘኸው ሞራሉን አትነካውም። ስለዚህ ከዚህ አንጻር አሜሪካ ብዙ ደበደበች፣ ከአንድ ቢሊዮን ዶላር በላይ እስካሁን ወጪ አድርጋለች። የጥይቶቹ ዋጋ ነው የምነግርህ። እናስ ሐውቲዎች እየታኩሳሉ የት ነው የሚተኩሱት? አንደኛ ቀይ ባህር፣ ደቡብ ቀይ ባህርና የሄደን ሰላጤ በኩል አታልፍም፣ ይተኩሱባል የመርከብ እንቅስቃሴው ላይ የአሜሪካ የጦር መርከቦች ላይ ተኩሳሉ። ራሱ የአውሮፕላን ተሸካሚው ሃሪ ትሩማን ላይ እንደውም ባለፈው 60 ሚሊዮን ዶላር ዋጋ ያለው የአሜሪካ የጦር ገት ባህር ውስጥ ሊገባና ሊሰጥም ሊጠፋ የቻልበት አንደኛው ምክንያት ተብሎ የሚገመተው የሐውቲዎችን ሚሳኤል አመጣጥ አይቶ ምንድነው አቅጣጫውን ለመቀየር መርከቡ ግዙፍ ነው፣ የብረት ደሴት ነው፣ እና ወደ አንድ ጎን ቪር ሲያደርግ ነው የጦር የጦርጀቱ ተንሸራቶ ሊወድቅ የቻለው የሚል ነው። እስራኤል ላይ አላቋርጡም። የጋዛው ጦርነት እስኪቆም ድረስ አናቋርጥም ነው የሚሉት። ጦርነቱ በተኩስ አቁም የቆመ ጊዜ ደግሞ አቋርጠው ነበር። ስለዚህ አሁን እንደሰማሃው። አዲስና የተለየ የሚያደርገው ያሁኑን የእስራኤል እጅግ ሶፊስቲኬትድ የሆነ የረጅም ርቀት ሚሳኤል አሮ በተደጋጋሚ ተተኩሶበት ነው ሊመታው ያልቻለው ሊጥለው ያልቻለው። እሱ ብቻ አይደለም። ታድ የሚባለው የአሜሪካ አየር መቋሚያ በተለይ ጸረቦሊስቲክ ሚሳኤል ነው። የቦሊስቲክ ሚሳኤሎችን ለመምታት የተሠራ ነው። ሁለቱ በቅንጅት ሊያቆሙት አልቻሉም ነው አሁን። ስለዚህ ምንድን ነው ይህንን የእስራኤል አየር ኃይል የሚሳይል የአየር መከላከያ ቡድን እየመረመረ ነው። ምክንያቶቹን ምክንያቶቹን እየመረመረ ነው። አንደኛ ከአደጋ ማስጠንቀቂያው ጋር በተያዘ ሊሆን ይችላል። አለበለዚያ ደግሞ ምንድን ይሆነው ለምን አልቻልንም የሚለውን እየመረመሩ ነው ያሉት ብዙ ጊዜ በዚህ ዜና ላይ አልተጠቀሰም እንጂ ሀውቲዎች ምን ይላሉ? እኛ የምንተኩሰው ሃይፐርሶኒክ ነው ይላሉ። ገብተዋል። ሌላ ፍጡነ ድምፅ ማለት ነው። በጣም በጣም በሰዓት በጣም ከድምፅ አምስትና ስድስት እጥፍ በሆነ ፍጥነት ስለሚተፈተፍ አንዳንድ ጊዜ አለመ በሚሳይል ለመምታት አስቸጋሪ አድርገዋል። ምክንያቶቹን አናቅም ከእስራኤል ነው የምንጠብቀው ግን ቤዚካሊ ማለት የምንችለው ይህ ጦርነት ከሀውቲዎች ጋር በሚደረገው ጦርነት ማለት የሚቻለው አልቻሉትም ነው ማለት የሚቻለው ምክንያቱም የሀውቲዎቹ ተልዕኮ ቀይ ባህርን ጆሮ ማነቂያ ማድረግ ነው ሁለተኛ የአሜሪካ የጦር መርከቦች በአካባቢው ላይ በእፎይታ እንዳይንቀሳቀሱ ማድረግ ነው ድብደባውን እስከቀጠሉ ድረስ በሌላ በኩል ደግሞ ዋነኛ እስራኤልን በየጊዜው መወንጨፍ ነው እና እስራኤል ብዙዎቹን ስታከሽፍ ቆይታል። ጆ አራት፣ አምስት፣ ስድስት፣ ሰባት ተኩሰዋል። የዛሬው ግን እንደ ሰማኸው ቤንጉሪዮን አየር ማረፊያ ቅጥር ውስጥ ለማረፍ ችሏል። ይሄ ትንሽ አይነቱም ይለያል። እንግዲህ ፕሮባብሊ እስራኤል በዚህ የእስራኤል አየር ኃይል በራሱ በሚከተለውና በሚያራምደው ወታደራዊ አስተምሮ ልምዱ በብዛት የምናየው ዲካፒቴት ማድረግ ነው። ተልኮ የጠላትን ዋነኛ አመራር መምታት ነው። ይሄ ደግሞ የአየር ድብደባ ብቻ ሳይሆን ፐርፌክት የሆነ ታይሙን የጠበቀ መረጃ ይጠይቃል። ስለዚህ አሁን እስራኤል ከዚህ አንጻር አልተሳካላትም፣ አልተሳካላትም። ስለዚህ አሁን ጠቅላይ ሚኒስትሩ ከጦር አዛዦቻቸው ጋር ተወያይተዋል። እስራኤል የራሷን ድብደባ ታደርጋለች። ምን አይነት ድብደባ? አሜሪካን በዛ በኩል ድብደባውን እያደረገች ነው። በዚህ በኩል እንግሊዝ ተቀላቅላለች። የት አሉ ሰዎቹ? የሐውቲ መሪዎች የትን ያሉት? አንዱ ችግር ልንገር፣ የማይገኙበትን ምክንያት፣ ቁጥሩን እርግጠኛ ላሉ ትችላለሁ፣ ግን እንደ አንዳንድ ሪፖርቶች ግምት ከሆነ ወደ ዘጠኝ ይደርሳሉ የሚባለው። እንደውም ቁጥሩን እርግጠኛል፣ ግን በጣም ወደ ዘጠኝ የሚጠጋ ይመስለኛል። የዩናይትድ ስቴትስ አሜሪካ እጅግ ኤክስፐንሲቭ የሆኑ ኤምኪው ሪፐር የሚባሉ ሰው አልቦች አሉ። ለምሳሌ የኢራኑን በ2020 የኢራኑን ቶፕ ጀኔራል ሱለይማኒን የገደለው ኤምኪው ናይን ሪፐር የሚባለው ድሮን ነው። እና እንደነዚህ አይነት ድሮኖች አሜሪካ ታሰማራለች። ዓላማቸው ደንበኛ የመሰለያ መሳሪያ ናቸው። ማንኛውንም ኤሌክትሮኒክስ መከታተል የሚችሉ ናቸው። አነፍንፈው አድነው ፒንፖይንት ያደርገሃል። ወይ መረጃ በመስጠት በሌላ የጀት ድብደባ ያስመጥተሃል፣ አለበለዛ ደግሞ ራሳቸው በሮኬት ይከሸትረዋል። እነዚህ ለስለላ በሚሰማሩበት ጊዜ የመን ውስጥ የየመን ሐውቲዎች እየመቱ ይጥሏቸዋል። አንደኛ መልቲ ሚሊዮን ዶላር ወጪ ተደርጎባቸው የሚገነቡ ናቸው። በቀላሉ ዋጋ የሚገነቡ ድሮኖች ናቸው ዓለምን ያጥለቀለቁት። እነዚህ ግን የአሜሪካ በከፍተኛ ሚሊዮን ዶላሮች የሚገነቡ ናቸው። በተደጋጋሚ እየመቱ ጥለዋቸዋል። ይሄ ማለት ምን ማለት ነው? አሜሪካ በቂ ስለላ በቂ ክትትል ለማድረግ አልቻለችም፣ እነዛን የሐውቲዎችን ራስ ለማግኘት ነገር ግን ብዙ በደርዘኖች የሚቆጠሩ የሐውቲ መኮንኖችን ገድላለች። ዋነኛውን ሰውዬ ግን አል ሐውቲ ልታገኛ አልቻለችም። እነዚህ ተግዳሮቶች ናቸው ያሉትና እስራኤል አሁን አየር ማረፊዋ ስለተመታ እና ከዚህ በፊትም ደብድባ ስለምታውቅ ምን ያህል ክሬቲቪቲ ይሆን ይሆን ቀጣዩ ድብደባዋ ምን ሊመስል ይችል ይሆን የሚለው ሊጠበቅ የሚገባ ነው። ዓለም አሁን እንግዲህ የመን የየመን ሐውቲዎች አንድ የስለላ የነሱ የራሳቸው ኔትወርክ በጣም የሚገርም ነው ማለት ነው። ምንም አይነት ኤሌክትሮኒክስ መሳሪያዎች አይጠቀሙም ማለት የሚቻልበት ሁኔታዎች አሉ ብዬ ገምታለሁ። ሌላው ደግሞ የምትተኩሳቸውን እስከ ሚሳኤሎች ከየት ነው ምንጩ? ከአሁን ቀደም እንግዲህ እስራኤል በተደጋጋሚ ታነሳ የነበረው ምንጩን ማድረቅ ነው ወደ ሚል ነበር እና ያው እንደምታውቀው ዙሪያውን የነበሩትን በእስራኤል ዙሪያ የነበሩትን እያንዳንዳቸውን እየከረከመች መታለች እና አሁን ማን ነው ምንጩ? የየመን ምንጭ ምንጩ ደግሞ ከታወቀ እስራኤል በዝምታ እስከ መቼ ልትሄድ ትችላለች? ሐውቲዎች እስራኤል ኢራን ደገፍ መሆናቸው ይታወቃል። እና ይመረመራል። አሁን ለምሳሌ በቅጥር ግቢው ዛሬ የእስራኤልን አየር ማረፊያ ቅጥር ግቢ ውስጥ ያረፈው ቦሊስቲክ ሚሳኤል ስብርባሪዎች አሉት እና ስሪቱ የማን እንደሆነ ይታወቃል። አንዳንድ የኢራን ይሆናል። በሌላ በኩል ደግሞ እዛው ለምሳሌ ባለፈው የእንግሊዝ የጦር ጀቶች የታይፉን የደበደቡ ጊዜ ተርታ ህንፃዎችን ነው የመቱት። እነዛ ህንፃዎች ውስጥ ሐውቲዎች ድሮን የሚሰሩባቸው ናቸው ይላል። ስለዚህ የራሳቸውን ድሮን ይሰራሉ እና የቴክኖሎጂ ሽግግር ያለ ይመስለኛል። የሚሳይል ቴክኖሎጂ ሽግግር አንዳንድ ጊዜ እዛው ይሰራል ማለት ነው። የሚሳይሉም በተወሰነ ደረጃ የኢራን ኤክስፐርቶች ይኖራሉ። እንደዚህ ነው እስካሁን ባለው አንደርስታንዲንግ። እና ከዚህ አንጻርም እንግዲህ ብዙ የሚሳይል ክምችት ያለባቸው እንደዚህ የሚሰሩበት ቦታ እየተባለ ቅድም ነገርኩ፣ ወደ አንድ ሺህ የሚጠጋ ኢላማ ተደብድቧል። አሁን ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እንኳ ከሳቸው በፊት ደግሞ ሲደበደብ ነው የኖረውና አዲሱ አንድ ሊለወጥ ያልቻለው ነገር የሐውቲዎች መተኮስ አለማቆም ነው። ስለዚህ አለም እንግዲህ አሁን ሐውቲዎች በዚህ የሚቀጥሉ ከሆነ እስራኤልም ሆነች አሜሪካ ይህንን ጉዳይ በምን መንገድስ ሊያቆሙት ይችላሉ ነው ወይስ ካሁን ቀደም እንደነበረው ሀማስ ላይ እንደተደረገው እግረኛ ሰራዊት የሚሄድበት ሁኔታዎች የሚፈጠሩበት ሁኔታዎች ይኖራሉ ወይስ በቀጥታ ምንጩን ለማድረግ ወደ ኢራን የሚዘመትበት ሁኔታዎች ሊፈጠሩ ይችላሉ ብለህ ትገምታለህ? አዎ፣ በእኔ በኩል ከዚህ የተለየ መረዳት የለኝም። ማድረግ ይቻላል ብለው እንግዲህ የተንቀሳቀሱ ያሉት አንደኛ ሎጂስቲክስ ማሳጣት ነው፣ መሳሪያዎቻቸውን ማሳጣት፣ የማምረት አቅማቸውን ማሳጣት የመተኮሻ ቦታዎቻቸውን መምታት የመሳሰሉ ናቸው። እና በዚህ ላይ በዋነኛነት ደግሞ አመራሮችን ቢተካኩም እያከታተልክ መምታት ነው። ይሄ በጣም ውጤታማ ሆኖ በአሁኑ ሰዓት እስራኤል ከሞላ ጎደል የተጋትሮ ግንባር የምትለው የለም፣ ይሄን ለማድረግ በመቻሏ ማለት ነው። ሐውቲዎችን በተመለከተ ግን ምንድነው የሚባለው? አልተቻለም ሪል አልተቻለም። እና እንግዲህ ምናልባት አሁን እስራኤል ቻሌንጁ ተግዳሮቱን ምናልባት ከዚህ በፊት የሐውቲዎችን ተግዳሮት የያዘችበት አመለካከት፣ አቋም በአደገኛነት ደረጃ ከነበረው መጠን አሁን ከፍ ይላል። ምክንያቱም አሮ ሚሳኤል አላቆመውም፣ ታድ ሚሳኤል አላቆመውም። ስለዚህ እንደምታውቀው በርካታ በረራዎች ተሰርዘዋል። በእስራኤል አጠቃላይ ደህንነት የሴኩሪቲ ጥያቄ አንስቶባታል። ኢት ዝ ኖት ሴፍ ቱ ፍላይ ቱ እስራኤል ነው ኳያሉት አደለም። እንደ ሰዓር ያለው ወደ እስራኤል አትብረሩ አደጋ አለው ነው ያለው። አደጋ አለው ወደዛ አለ። ይህ ትልቅ ኢምፓክት አለው። ኢኮኖሚያዊ ኢምፓክት አለው። ስነ ልቦናዊ ኢምፓክት አለው። እና አሁን ይህንን እስራኤል የምትመለከተው የሐውቲዎችን ጥቃት ሌብል የጥቃት ደረጃ ወይም በራሷ ውስጥ በራሷ ሚሊተሪ መዋቅር ውስጥ በራሷ የአደጋ አሴስመንት ውስጥ ለሐውቲዎች ጥቃት የሰጠችውን ቦታ መቀየር አለባት ማለት ነው። ሐውቲዎች ሄዝቦላን ያህል አደገኛ ናቸው ማለት ነው። ወደዛ ደረጃ መሄድ ካለባት ሪሊ ልትዋጋ ይገባል ማለት ነው። እንደ የምትዋጋቸው አዲስ ሀሳብ ሊኖር ይገባል። አለበለዛ ተደጋጋሚ ሆዴዳ የተባለ ወደብ ስንቴ ተደበደበ ስንቴ ምድባለ ክሬኑ ተመታ ስንቴ ነዳጅ እንትን ተመታ ሀውቴዎች ተኩሳሉ የሀውቴዎችን ተኩስ ማቆም ይቻላል ወይ ለእያንዳንዱ የምዕራባውያን ጄኔራሎች የቀረበ ጥያቄ ነው አለም ለትንታኔው ኮዲ አመሰግናለሁ መልካም ምሽት ይሆንልን መልካም ምሽት ሶስት ቀናት ብቻ ቀረው ሁለተኛው የጊፍት ሪልስቴት የሽያጭ ኤክስፖ ሰምቷል። በሁለት በመቶ ቅድመ ክፍያ ብቻ የቤት ባለቤት የመሆን ዕድል። ጊፍት ሪል ስቴት ከደንበኞች በቀረበልን ጥያቄ መሰረት ከሚያዝያ 23 እስከ ሚያዝያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርሶ በዚህ ሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት መንደር። ለበለጠ መረጃ www ጊፍት ሪልስቴት ም ኢቲ ድረገጻችን ላይ በመግባት መመልከት ትችላሉ፣ ወይም በስልክ ቁጥሮች 0984 65 65 65